ወይኔ በላቸው ወይኔ በላቸው። ይህንን ቪዲዮ ሲያዩ ሲንግሎቹ አይደለም ባለ ትዳሮች ያው ባላቸው ኢትዮጵያ የሆነው ይህን በህልማቸው ኢትዮጵያ ገብተዋል፣ እኔ የለሁበትም። እኛም ያልፍልናል፣ አይዟችሁ። እውነቴ ነው ብላችሁ ያልፍልናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላም እና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። አብርሽ ነርታ በቲክቶክ መጡ እና አጨፋፈር በሉ መዝናናት በለው። እኔ ሩታ የሆነ ሰው ተመሳሰለችብኝ። ጋይስ የምሬ ነው የምላቸው። እና ቪዲዮ ጨርሼ ሙሉ አላስገባውም እንጂ እኔ የሆነ ሰው ነው የመሰለችብኝ፣ የእኔ ስማርት ጀግናዋ ማለት ነው። አብርሽም እንግዲህ ቀብረር እያደረጋት ነበረ። ያው በህልማችሁ ኢትዮጵያ እንደገባችሁ አውቃለሁ ማለት ነው። በህልማ የምለው አብርሽ ሩታ አይደለም ባይዘወይ፣ እንደኔ ያላችሁ ይህንም ቪዲዮ ስትመለከቱ እርግጠኛ ነኝ ኢትዮጵያ ሄዳችሁ ተመልሳችኋል። አው አትወሻሹ፣ እኔም አልዋሽም። ምን ያከ እውነቴ ነው ብላችሁ ሳዩ ማለት ነው በቅ አው ያልፍልናል፣ አይዟችሁ እንዴ፣ አይዟችሁ የምሬ ነው የምላችሁ። ያልፍልናል እንዴ፣ ሁሉ ጊዜ እሰው ሀገር አንኖር ተከርብተን አንኖር፣ እንኖር አገር ገብተን ደግሞ በሰላም በደስታ ከቤተሰቦቻችንም ጋር ከባላችንም ጋር እንኖራለን። የምሬ ነው ብላችሁ እና ይለፍልን፣ ርዝቃችን በሀገራችን ይክፈትልን፣ ሰፊ ያደርግልን ብላችሁ ዱዓ አድርጎ ክርስቲያኖች ደግሞ ጸሎት አድርጎ ማለት ነው። የምሬ ነው የምላችሁ። እናም አብርሽ እና ሩታ ዛሬም ደገሙት። ሰሞኑን ያው ይሄ ልብስ አውልቆ ተብላችሁ ነበር እናንተ እናንተ እኮ ደሳቸው አይፋን ወሬ ደበላቸው ወይ ደበላቸው፣ ይህን ልብሳው ልኮ ያው ክስ ነበረበት። እናንተ አልሰማችሁ ወይ? ሰምታችኋላ፣ አልሰማችሁም? ቪዲዮ እንደውም ካለ ይደለት ሲባል እስኪ ደልቶ፣ ጎበዝ ናችሁ ስንልኛም ቪዲዮ አምጥታችሁ ፖስተታችሁልን፣ አይደለም አላችሁ፣ አይደለ አሁን ለማንኛውም አብርሽና ሩታ ሲዝናኑ እየዘፈነላት ብቅ ብለዋል እላችኋለሁ። ያው የዱባይ ጉዞ አላለቀም ይመስለኛል፣ ማለት መዝናናት ማለት ነው። ገና ብዙ ቪዲዮ ይኖራል ብዬ ተስፋ አደርጋለሁ። ሲጀመር አብርሽ ሰርፕራይዞቹንም ፈጠን ፈጠን ብታደርጉ ባይ አብርሽ የሆነ ቦታ መልስ መልስ አይደለም ተጠርተሃል ተጠርተሃል እኔ ምንም አደር እኔ አንድች ነገር አልናገርም ጋ አንድች ነገር አብርሽ ገብተው ሩታ ነው ገብተው ከዛ በኋላ ሁኔታውን አይቼ ሲቦካ ማለት ነው አቦካ አለው እኔም ያረነላቸው እ ሲቦካ ማቡካ ትወዳላችሁ ወይ? ሳታቦኩም እኔ ማቡካ የወሬ ጥማር ስላለበኝ ማለት ነው። እኔ እኮ ወሬኛም ሆኜ ልቀር ነው መሰለኝ ጋይዝ። እኔ እነዚህ ልጆች እኮ አጨልለውኛል። ኧረ ተው በህግ አምላክ፣ ወደ ራሳችሁ ተመለሱ፣ እኛም ወደ ራሳችን እንድንመለስ አድርጉን። የምር እንዴ፣ አጨለላችሁን እኮ። እሺ የሆነ ነገር ያው ያው አሁን እኔ እነሱ ሲመጡ ሮጬ መጣሁ። ልመጣ አልነበረ እንጋይስ የምሬን ነው ብላችሁ። በዛ ላይ ደግሞ የወሬ ሱሰኛም አደረጉኝ። በቃ ምንም አድርግ አልችልም። እችለዋለሁ የምር እችለዋለሁ። እና አብረሽ ተጠርተሃል፣ ያው ተጠርተሃል ስላችሁ ፈአድ የጠራውን አደለም ሌላ ሌላ። አዎ ሌላ ነው። እና ያው ተጠርተዋል። እሱ ደግሞ ያው ስታቦኩት፣ እኛም እናቦካለን። ስትጋግሩ ደግሞ እኛም እንጋግራለን። ብትንትኑ ስታወጡት ደግሞ እኛም ከእናንተ ጋር ብትንትኑ ነው እናወጣዋለን ከዚህ ውጭ ምንም ልል አልችልም፣ ማለት ሲሆን ዳድባድያውም ሩታም እየጨፈረችለት ነበረ። እኔ እውነት ለመናገር ሩታ እንደ ሌላኛው ሰው መቼ ነው እንደዚ እንትን ስትል የምታሳየን፣ ማለት ያለ አይደለም ቅብጥ ስትል የምታሳየን እያልኩኝ ነበረ። አሁን ግን ከአብረሽ ጋር ቅብጥ እያለች መታለች። ከዚህ በፊትም እየመጣች ነው፣ ግን ያናክል አይደለም። አሁን ፀጌ እንደፈለገች ትመጣለች፣ እየተቁላላች ማለት ነው። እና ያናክል ትቁላላ ሳይሆን ትቅበጥ ሳይሆን፣ ግን አንዳንዴ መቅበጥ ያስፈልጋል። የምሬ ነው ምላችሁ ሁሌ ዝም አይባልም እና እሱ እሱ ፈልገው ነበረ። ና ጀመረችልን። የራሷም ቲክቶክ ቢኖራት ደስ ይለን ነበረ። ያው በሁለቱም ቢመጡ ማለት ነው። በሩታም በአብርሽም ቢመጡ ደስ ይለኝ ነበረ። ነገር ግን አሁን ሌላ ነገር በሉ። እኔ ምንም አልልም። እኔ የአብርሽ የሩታ ነው፣ የአብርሽ የሩታም ነው፣ የአብርሽም ነው፣ የሩታው ደግሞ የአብርሽም የሩታም ነው። ይሄ አውቃለሁ፣ በሌላ እንዳወስዱብኝ። እኔ በእንደዚህ አይነት ነገር ተነካክቼ አላቅም። የምሬ ነው ምላችሁ። አንድ ችር ቀን ንክር ብያ ላቅም። ከዚህም በኋላ ንክር አልልም። እኔ እህታችሁ ንክር አልልም። ባልና ሚስት ናቸው በሚለውን ወስድላችኋለሁ እንጂ ሌላ ለከፍት እንደዚህ መለካከፍ ነገር የለም በእኔ ህይወት ራሱ ሌላኛው ሰው ገብቶ ጥልቅ እንዲልብኝ ስለማልፈልግ እኔም በሌላኛው ሰው እንደ እርጎ ዝንብም ጥልቅ ማለት አልወድም አው ይሄ የኔ አቋሚ ነው ማለት ነው ለምሳሌ ሌላ ሰው ገብቶ ሌላ ሰው መቶ እንዲገባባቸው የማፈልጉ ሰዎች እንደዛ ናችሁ እናንተም በሌላኛው ሰው ህይወት ትገባላችሁ ብዬ አላስብም እና እንደዛ ነውላችኋለሁ ለማንኛውም ያው ዛሬም እየተዝናኑ እንደ ባለፈው ልብስ ለብሰው እንዴ ባለፈው የተቀረጸ ነው እንዴ ማለቴ ሩታ ልብስ ነው እንትን ያለኝ። ለነገሩ አቆይቷል ያንን ከተቀረጸ ስለቆየ ምናልባት ድጋሚ ሄደው ቀርጸው ሊሆን ይችላል። እና ለማንኛውም እንኳን ተዝናናችሁልን እንኳን እንፈታላችሁ። ግን ሩታየ የሆነ ሰው ነው የመሰለችኝ ማለት ነው። የምር ነው ምላችሁ። እንደዚህ እንትኗ እንደ ኒቃብ ነው ሽፍና ያደረገች ፊትዋ። እንዴ ማነት ይቺ ልጅ እያልኩኝ ማለት ነው። ሱሪሽን እና ሰውነትሽን ያው ያወቅኩኝ እንጂ ሩታዬ አላወቅሽም ነበረ። ፊቷ አካባቢ የምር የሆነች ልጅ ሄዳለች እንደዚህ የምትለብስ። ማለት እሷን ትቆጭ ያለች ብኝ አሁን በግል መስመር ይኸው እህትሽ መጣች፣ መንታ እህትሽን ተመልከች ይላታለሁ ማለት ነው። ቪዲዮሽን እልክላት እና የምር መንታ እህትሽ በነገራችን ላይ ሩታ መንታ እህት እንዳላት ታውቃላችሁ ወይስ አታውቁም? አንቺ ደግሞ ወሬ ያልቅብሽው እኮ ማለቂያ የለውም የአንቺ ወሬ መቼ ነው የሚያልቀው? ነው የምትሉኝ። ማለቂያ የለውም የኔ ወሬ፣ ማለቂያ የለውም ወሬ የሚወድ ከኔ ጋር ይኖራል። እንዴ እናንተ ካውጭቃ ከቡጨቃና ከሐሜት ስልክ ተደዋውሎ ሰው ከመወጨቅ የሰው ስጋ ከመብላት አይሻላችሁም? የዩቱብ ሰፈር ወሬ ስትጠጡብት ብትውሉ አይሻላችሁም? የምትሻላችሁ የዩቱብ ስጋ መቦጨቅ ነው ትሉት ይሆናል። እኔ አልወጨቅም፣ እኔ በመጡበት ነው የምፈተፍተው። ና ለማንኛውም ያው የሚቦካው ያልኳችሁ ነገር ያው አብረሽ ጥቀ ጥቅስ ጥቅስ የተደረገው ነገር አብረሽ ያውሱ ጋር እጅን አስገብተ ቡክትክትክትክት ስታደርጉት የዛኔ እናቦካለን ማለት ነው። ሌላ እኔ ንክክ አይነካኝም። እን እንደዚያ ነገር አይነካካኝም እና እንደዛ ነው እላችኋለሁ፣ ውድ ቤተሰቦቼ። ሩታዬም ደግሞ መልካም የመዝናናት ጊዜ እና ማታ ስለ ሩታ የሆነ ነገር አልኩኝ እኔ ሩታ ሰርፕራይዝ አድርጌው አብረሽን እንደዚህ ብለሽ ስር እኔ ተሳቀቅኩኝ። ያላችሁ ልጆች አላችሁ። በሰላም ምንድነው ያልኩኝ እኔ? መጥፎ ነገር አልተናገርኩም።

የሆነ ነገር ዩቲዩብ ሰፈር ላይ መጥቼ ሳወራ ስለ አብርሽና ሩታ በፍትፈታ ካልሆነ በስተቀር የሆነ መረጃ ከሆነ የምሰጣችሁ እነሱ ያላሉኝ ነገር፣ እነሱ መልስ ያልሰጡኝን ነገር በፍጹም ልሰጣችሁ እነሱ ሲሰጡኝ ማለት ነው፣ መረጃ ሲሰጡኝ አብርሽ እንደዚህ ብለዋል ብዬ ነው የምነግራችሁ። ከዛ ውጭ ያለው በራሴ መንገድ ነው ፍትፈት አድርገ የምፈጠፍደ። አሁን ይሄው አብርሽ በለቀቀው ፈተፈትኩ። አይደለም ሌላ ወሬ አላወራው ፈተፈትኩ ብቻ ነው። ሌላ ግን ሌላ ወሬ አብርሽ እንደዚህ ያለ ካልኳችሁ እመኑ ማለት ማለት ነው። ሌላ እንዳታምኑ፣ ውሸት ነው። የምሬ ነው። ሰው ራሱን ያጋልጣል። አሁን ማለቴ ለእናንተ እንዲገባችሁ ነው። እና ብዬ የማወራው ነገርም ደግሞ ሁሌ እናንተ እውነት እንዳይመስላችሁ ወይኔ በላቸው እኔ እውነት ለመናገር እነሱ የሰጡኝን መረጃ ስሰጣችሁ አብርሽ ብለዋል ብዬ ከነገርኳችሁ እውነት ነው ማለት ነውና አብርሽ ብለዋል ካላልኳችሁ ውሸት ነው ማለት ውሸት ነው ስላቸው። እንደዚህ አሁን ለምሳሌ በመጣው ነገር ወይም በወሬ ወይም ደግሞ በቪዲዮዎች ፍትፈታ ላይ ከሆነ ፍትፈታ ነው፣ እሱ እንደ ፍትፈታ ውሰዱት። እኔ ማላገጥም የሚባል ነገር አለ፣ ወሬ መለፍለፍ፣ በኮሜንቶች መሰረት መሄድ አለ። ብቻ ብዙ ነገር አለ ና ግን እነሱ በውስጥ መስመር የሚሰጡኝ መረጃ አምጥቻ አብርሽ ብለዋል ካልኳችሁ ፍሬ ነው ብላችሁ እሱ እውነት ነው ውሸት አይደለም ማለት አልዋሽምም። እና እንደዛ ነው እላችኋለሁ ሌላ ደግሞ ያው አሁን ልናገር ነበረ ተኩት የሆነ ነገር ማለት ነው። የምሬ ነው ምላችሁ። ያው በቃ ይቅርብኝ፣ እሱን ነገር ይቅርብኝና በቃ መጨረሻው የምናየው ነገር አለ። ዛሬ ደግሞ እስኪ መሽ ድረስ ጨንቆኛል ጨንቆኛል። ለምን አትሉኝም? የራሴ ነገር አለ። የራሴ አይደለም ባይዘ ወይ እንዴ። እናንተም ታውቁታላችሁ፣ እኔ እስኪ መሽ ድረስ እንዴት እንደጨነቀኝ። እኔ ነኝ ማቁ። እኔ ቶሎ ምሽ ቶሎ ምሽ እንዳልሞት ብቻ አንቺ ሴትዮ ሞትም አለ። ነገር ግን በቃ እንዲመሽ እፈልጋለሁ እና ጋይስ እስከዛ በሰላም ያገናኘን። ሰላሙን ልኝ በያላችሁበት